የምስራቅ ጎጃም ዞን በጤፍና ስንዴ ምርት በትርፍ አምራችነቱ ከሚጠቀሱ አካባቢዎች ቀዳሚው ነው። በሀገሪቱ የሚመረተውን ምርት ስድስት በመቶም ሽፋን ይሰጣል። እንደ ክልል የጸጥታ ችግር የገጠመው ዞን ቢሆንም ከምርትና ምርታማነት ማሳደግ ስራዎች ላይ ፈተናዎችን በመቋቋም የተሻለ ውጤት ማስመዝገብ እንደቻለም የዞኑ አመራሮች ይገልጻሉ። የዞኑ ግብርና መምሪያ ኃላፊ አቶ አበበ መኮንን በምርት ዘመኑ ከ23 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ ወደ ስራ ተገብቷል ብለዋል። በ16 17 ምርት ዘመን ከየትኛውም አመት በተሻለ መንገድ የዝናብ አመጣጡ የዝናብ አወጣጡ ለእርሻ ለማሳ ለማዘጋጀት ያለው ሁኔታ ስናየው እጅግ በጣም ጥሩ ነው። በዚህ የተነሳ 61296 ሄክታሩ ሙሉ በሙሉ ታርሷል። አርሶ አደሩ ትልቁ ሀብቱ መሬቱ ነው። ከዛ ቀጥሎ ደግሞ ጉልበት ነው። ጉልበቱን በመጠቀም አብዛኛውን በራሱ በባህላዊ በበሬ እንዲሁም ደግሞ ትራክተሮችንን በመጠቀም የእርሻ ማሳውን ለማዘጋጀት ጥረት አድርጓል። ከዘር አኳያም እንዳለ ሙሉ በሙሉ ተሸፍኗል። 612 ሄክታር መሬታችን ኦልሞስት 100 ፐርሰንት የሚሆነው ቀደም ብለን የምንዘራቸው ደግሞ በማጠንፈፍ ጥቁር አፈር በማጠንፈፍ የምንዘራቸውን ደግሞ ለሁለተኛ ዙን ልማት ለማድረስ 27 ሄክታር መሬት የሚሆን ደግሞ ለዳግም ሰብል ልማት ወይም ጥቁር አፈር በማጠንፈፍ ለመዝራት ጥረት አድርገናል ማለት ነው። ከ612 ሄክታር መሬት ውስጥ 391 ሄክታር መሬት የሚሆነው በክላስተር ነው የለማ። እንደምታየው ዋና ዋና ሰብሎቻችን አንደኛው ጤፍ ነው። ሁለተኛው ስንዴ ነው። ሶስተኛው በቆሎ ነው። ሌሎች የማሽላ፣ ቢራ ገብስ፣ ቦሎቄ እኒህን አካተን ስድስት ዋና ዋና ሰብሎችን በክላስተር ከ391 ሄክታር መሬት በላይ ለማልማት ጥረት አድርገናል ማለት ነው። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ በክልሉ ብሎም በዞኑ የተፈጠረውን የጸጥታ ችግር በመቋቋም ከዚህ በፊት ያልተመዘገበ የምርት ውጤት መመዝገብ መቻሉን ተናግረዋል። በአንድ በኩል ይህን የገጠመውን የጸጥታ መደፍረስ መታወክ ችግር በመከላከል ወደ ነበረበት ሰላማዊ ሁኔታ የመመለስ ስራ በከፍተኛ ሁኔታ ርብርብ ሲደረግ ቆይቷል። በሌላ በኩል ደግሞ መደበኛ የልማትና የመልካም አስተዳደር ስራዎቻችን እንዲከወኑ ሰፊ ርብርብ ስናደርግ ቆይተናል ማለት ነው። በዚህ ረገድ በዞናችን ምስራቅ ጎጃም ሁሉም በሚያውቀው በሰብል ልማቱ በተለይ በጣም ምቹ ከባድ የሆነ ፖቴንሽያል ያለው በምርታማነት ደረጃም በክልላችንም በሀገር አቀፍ ደረጃም ትርጉም የሚሰጠው ሽፋን ያለው ዞን እንደሆነ ይታወቃል። በአገር አቀፍ ደረጃም እንደዚሁ ጥናቶች የሚያመላክቱት ወደ ስድስት ፐርሰንት የሚሆን የሰብል ልማት ሽፋን እንዳለው ያመላክታል ማለት ነው። ይህ ወስደን በምናይበት ጊዜ ምስራቅ ጎጃም ላይ ከዚህም በላይ ፖቴንሽያል እንዳለው ከዚህም በላይ የሀገርንና የክልልን የምርታማነት ደረጃ እና ድርሻ ከፍ ማድረግ እንደሚቻል እና እንደሚያስችል የሚያመላክቱ ሁኔታዎች አሉት ማለት ነው። በዞኑ በደጀንና ሉማሜ እንዲሁም በባሶ ሊበን ወረዳ የሚኖሩ አርሶ አደሮችም በምርት ዘመኑ የተሻለ ግባት ማግኘታቸውን ተናግረዋል። ስሜ ልወየ ተመስጌን በደጀን ወረዳ በጢ ቀበሌ ገበሬ ማህበር ላይ ያው በአርሶ አደርነት እኖራለሁ። እርሻ በግምሻ ስንጀምር ጀምሮ እስካሁን ድረስ በልጉም እንደሻ እንደ አጋጣሚ ለገበሬው አመች ሆኖ ውጤት ላይ እምርት ላይ ጥሩ ውጤት እየሰጠን ነው ያለ። ጋሹ አበበ ባላለሁ ጤቅጆወርጊስ ነው። ውጤቱም አሁን ሁለት ሶስት ወቅቻለሁ። ራሱ ምርታችን በጣም ትርፈኛ ነው። በወቅቱ ገበሬው እንደ ልቡ ያው በፈጀታው መልክ አግኝቶ ዘርቶ ዛሬ ምርት ላይ በደንብ አድርጎ አርሶ አለሳልሶ አጭዶ ወቅ ላይ ነው ያለ። በሚገባ መልኩ በመጠኑ በተመቻቸ መልክ ነው ያለ። ምርጥ ዘርም እንደ አቅሙ በየእንደ አቅማችን በጠየቅ ነው መልክ እየተለካልን እየዘራን ጥሩ ውጤት እየሰጠን ነው ያለ። በፈተና ውስጥም ሆኖ በተሟላ መንገድ ለአርሶ አደሩ ድጋፍ ተደርጓል። በዚህ አመት እንግዲህ እንደ ወረዳ በግብርናው ልማት ዘርፍ ያው በርካታ ስራዎችን ስንሰራን የቆየን በዋናነት ያው የሰብል ምርትን ለማሳደግ በሰብል መሸፈን ያለበትን ማሳ ሙሉ በሙሉ መሸፈን የቻልንበት ሁኔታ ነው ያለ። ከጠቅላላው ከምንሸፍነው ማሳ 36000 ሄክታር ወደ 22000 ሄክታር የሚሆነው የጤፍ ሰብል ነው። እሱን በግብአትም በአጠቃላይ በአሰራርም በቴክኖሎጂ በሚፈለገው ልክ ለመሸፈን ጥረት አድርገናል። በግብርናም ታቅፈን ይኸው ምርጥ ዘር እንደዚህ አይደለ የዘራን ነው እና የዘንድሮ እኔ እንደ የሰላም ያርገው እንጂ መጣንም የለውም በቃ በዘንድሮው የመኸር ወቅታችን ያው ከመጀመሪያው ጀምሮ በክልላችን ግጭቶች ነበሩ። ከግብአት ስርጭቱ ጋር ተያይዞ ተጽዕኖ የሚያሳድሩበት ሁኔታ የተፈጠረበት ነበረ። ጊዜያቸው ሳያልፍባቸው ጥሩ ስራዎችን ሰርተን አሁን ስናየው የነበረውን የሚያምር ሰብል በዚህም ያው አርሶ አደሩ ችግር አለ በማለት ከስራው ሳይላቀቅ በመስራቱ ውጤት ላይ ደርሰናል ማለት ነው። ጦርነት በጣም አስከፊ ነው። ሰላም ቢሆን በቃ ሁሉም በነበረበት ይህን ያለውን ራል የክርስቶስን ፍቃድ እሱ ክርስቶስ የሰጠንን አዝመራ ለምንም ለምንም ሳናባክነኛው ሰብስበን ብንይዘው ቀን እንወጣ ነበር፣ ለተቸገረ የምናግዙ ነበር። ሁለት ሺህ አስራ ስድስት ሁለት ሺህ አስራ ሰባት በነበረው የምርት ዘመን ያለበትን ሁኔታ ወስደን በምንገመገምበት ጊዜ በዞኑ ወደ 612 ሺህ ሄክታር በላይ በልዩ ልዩ ሰብል ተሸፍኖ ከርሟል ማለት ነው ይህ አጠቃላይ እንሸፍናለን ብለን ካሰብነው አኳያ ከ98 ፐርሰንት በላይ በዘር ተሸፍኗል ይሄ በዘር ሲሸፈን በዋነኛነት ትልልቁን ብንወስድ ጤፍ እና ስንዴ ግንባር ቀደም የሰብል ድርሻ አላቸው እዚህ ዞን ላይ። ስለዚህ የእነዚህን የሁለቱን እንኳ ብንወስድ የምርታማነት ደረጃቸው በከፍተኛ ሁኔታ ከተዚህ ቀደሙ አንጻራዊና ሰላማዊ ከሆነበት ዓመትም በላይ ምርት ማግኘት የተቻለበት ሁኔታ ነው ያለው ማለት ነው። ወደ 46 ሺህ አካባቢ የሚሆን የሚታረስ የማሳ አለን። ከዚህ ውስጥ እንግዲህ ወደ 46 ሺህ የሚሆነው ሙሉ በሙሉ ታርሶ በዘር የተሸፈነበት ሁኔታ አለ ማለት ነው። ጤፍ እንግዲህ ከ46 ሺህ ሄክታር ውስጥ ያለው ወደ 28 ሺህ ሄክታር አካባቢ በሙሉ በጤፍ የተሸፈነ ሲሆን ይህም በቃ ያለው የአርሶ አደሩ ቅድመ ዝግጅት እርሻ ስራ እንቅስቃሴው፣ የማዳበሪያ አጠቃቀሙ፣ ሰብልን በክላስተር ለመዝራት ያለው ቅድመ ዝግጅት ከድሮ በተለየ መልኩ በጣም በአሪፍ በሆነ መልኩ እንቅስቃሴ የተካሄደበትና ና የተሻለ ምርት ይገኛል ተብሎ የሚጠበቅበት ሁኔታ ነው ያለ የ2016-17 ምርት ዘመን። በ2015-16 የምርት ዘመን የገጠመውን የግብዓት እጥረት በመፍታት በ2016-17 የመኸር እርሻም ከፍተኛ ውጤት መመዝገቡን የዞኑ ግብርና መምሪያ ኃላፊ አቶ አበበ መኮንን አስረድተዋል። በባለፉት ዓመታት አርሶ አደራችን ሲያነሳ የነበረው የግብዓት አቅርቦት ችግር ነው፣ ፈተናል። እሱን በባለፉት ዓመታት ሲያነሳ የነበረው የምርጥ ዘር አቅርቦት እሱን ፈተናል። በባለፉት ዓመታት ሲያነሳ የነበረው ችግር የኖራ አቅርቦት ነው። በሰዓት በጊዜ በተመጣጣኝ ዋጋ እሱን እየፈታ ነው እያቀረብ ነው። ከዛ ባለፈ ደግሞ ከተፈጥሮ ጋር የሚያያዝ ነገር አለ። የዝናቡ ቀድሞ መግባት ማን ነው ዘግይቶ መግባት ቀድሞ የመውጣት ችግር ነበር። እንግዲህ እሱን ደግሞ ፈጣሪ ከዚህ ዓመት ስናየው ቀድሞ ነው የገባው፣ በምንፈልገው ሰዓት ነው የወጣው። ስለዚህ በተለይ ደግሞ ህዳር አካባቢ ሰብሎ ሰብሉ እንደደረሰ የዝናብ የማጥፋት ችግር ነበር። በዚህ ዓመት የተስተካከለ ነው። በተጨባጭ ይሄን መስክ ላይ ወርደን ልክ እንደምታየው ዛሬ ይህን የመሰለ ቁጮ፣ ይህን የመሰለ ክምር የምናየው ሁሉ ነገር የተስተካከለ በመሆኑ አርሶ አደሩ ደግሞ ዋናው ፈጻሚ አካል በሆነ መሆኑ ከማሰብ ያልተለየና በዚህ ዓመት የተሻለ ምርት እንደሚገኝ ከራሳቸው አንደበት የሚገለጻል ማለት ነው። በዞኑ የምርት እድገት ማሳየቱ የእውቀት፣ የቴክኖሎጂ ድጋፍና የግባት አቅርቦት ነው ይላሉ የዞኑ ዋና አስተዳዳሪ አቶ ኑርልኝ ብርሃኑ። የተሻሻሉ አሰራሮችን ብለን ስንል በመስመር የመዝራት በክላስተር የመዝራት አርሶ አደሮቹ ያላቸውን እውቀት፣ ክህሎት በመደጋገፍ የባለሙያ ድጋፍን ትምህርትን በቅርብ የሚያገኙበት አሰራርን መፍጠር በመሆኑ ከጤፍ አኳያ ከ190000 በላይ በክላስተር ከስንዴ አኳያ ከ164000 በላይ በክላስተር መዘራቱ የክህሎት የእውቀት ሽግግር በአርሶአደሮቹ መካከል እንዲፈጠርና ባለሙያው በቅርብ አርሶአደሮቹን አግኝቶ ድጋፍ ለማድረግ ትልቅ እድል በመፍጠሩ ምክንያት ምርታማነት በዚሁ ጎን ለጎን እንዲያድግ ትልቅ አስተዋጽኦ ሰጥቷል ማለት ነው። ሙሉ ሰው ጋሽ እባላለሁ። ቀበሌ ዶገም ቀበሌ ማዳበሪያ ዩሪያም፣ ሁሉም በአግባቡ አግኝተናል። ከታዚህ ቀደም ደግሞ የዘንድሮ የተሻለ ነው አርሶ አደር ካሳት አደለ እባላለሁ የምኖር ልምጭም ቀበሌ አርሶ አደሩ እንቅስቃሴውን ያንን ተቋቁሞ እዚህ ደርሷል አሁን ጥሩ ተስፋ ላይ ነው ያለን ግን በዚሁ ላይ ደግሞ ሰላሙ ቢቀጥል ምርት ይጨምራል የሚል ግምት አለን ዞኑ በስንዴ ምርታማነቱ የሚታወቅ ሲሆን በባሶ ና በደብረ ኤልያስ ወረዳዎች የስንዴ ምርትን በሄክታር ከአርባ በላይ ኩንታል ለማስመዝገብ ስራዎች ተሰርተዋል መንበሩ አባቴ ነህ እባላለሁ የምኖረው ልምጭም ቀበሌ ነው ባሶ ሊበን ወረዳ ምርታችንን በአግባቡ በኮምባይነር እየሰበሰብን ነው የምንገኘው ይህን ምርታችንን ደግሞ በአግባቡ ለመሰብሰብ ው ይሄ ኮምባይነር ስለመጣልን በስነ ስራ ደስ እያለን ተሰብስቦልናል። ላመስግን ገረመ በጣም ደስተኛ ሆነ። ዛሬ ሁሉም ሰው በቃ ከስጋት እንግዲህ ነጣ ነው። ወደፊት ደሞ አሁንም ው በዝግጅት ነው የምንጠብቅ። እንግዲህ ይሄ ከተሰበሰበልን ደግሞ ወደ ቀሪ ሰብሎች ደግሞ እንዛወራለን። ሁሉንም ነገር አሁን ቁም በጣም ብዙ ነገር ከበሬ ጉልበት፣ ከሰው ጉልበት በጣም ከእናቶቻችን ድካም በጣም ያስቀርልናል። አርሶ አደሩ ከባህላዊ አስተራረስና የአመራረት ዘዴ ወጥቶ በቴክኖሎጂ እንዲደገፍ ዞኑ ጥረት እያደረገ ነው። የዞኑ ምክትል አስተዳዳሪ አቶ ዋላባተም ግብዓት በተሟላ መንገድ እንዲጠቀም አርሶ አደሩ ለማድረግ ጥረት ተደርጓል። ሁለተኛ የዞናችን የአፈር አሲዳማነት እንደምታውቁት በጥናት የተረጋገጠው 25 ፐርሰንት እና ከዛ በላይ የሚሆነው ጋር ተያይዞ በዚህ ዓመት ለየት አድርገን ስራ ብለን ያሰብነው፣ አሲዳማነትን በመከላከል የተሟላ ፓኬጅ በተለይ ከማዳበሪያ አጠቃቀም ጋር ተያይዞ ከምርጥ ዘር ጋር አጠቃቀም ጋር ተያይዞ በአሰራር ደረጃ በክላስተር ደረጃ አርሶ አደሮቹ ተደራጅተው ተገቢውን የሆነ ሙያዊ አገልግሎት እንዲያገኙ አድርገን በሰራነው ስራ በተቻለ መጠን የተሻለ ምርት እየተገኘ ነው ያለ ኮምባይነሮች በሰብር ስብሰባ ላይ አገልግሎት ሰጥተዋል። ይህ ያሳየው አርሶ አደራችን ወደ መካናይዜሽን የመግባት የቀስ በቀስ ልምምዱ እያደገ መጥቷል። ይሄ የሆነው ደግሞ በእያንዳንዱ ማሳ ላይ ያለው የምርታማነትና የገቢ ምንጭ እያደገ መምጣትና የጊዜንም የጉልበትንም የምርታማነትንም ጥቅም እየተረዳ አርሶ አደራችን መጥቷል። በሌላ በኩል ልዩ ልዩ ቴክኖሎጂዎችን አርሶ አደሩ እንዲጠቀም ከልምምድ ወጥቶ ከልምምድ ወጥቶ መደበኛ ስራ አድርጎ እንዲያስቀጥላቸው የማድረግ ባለሙያዎቻችን ከአርሶ አደሩ ጋር የቅርብ ግንኙነት እንዲፈጥሩ የማድረግ ስራዎች እየተሰሩ ነው ያሉ ማለት ነው። በባለፉት የመኸር ሰብል የተገኘው ምርት ከሌሎቹ አመታት በጣም የተሻለ ነው። በምርታማነት ደረጃ ያለው ቁጥር ከፍ ማለቱ፣ በገበያ ላይም ያለው የአንድ ኩንታል የሰብል ዋጋ እየጨመረ መምጣቱ አርሶ አደሮች ተጨማሪ ግብአትን ተጠቅሞ ገዝቶ እዚያው ላይ እንዳለ ምርትን ለማሳደግ የሚያስችል አቅምና ብቃትም እየፈጠረላቸው እንደሆነ መውሰድ ይቻላል ማለት ነው። እንግዲህ የዚህ አመት ምርት ምስራቅ ጎጃም ላይ እጅግ በጣም ትልቅ ተስፋ ያለው ነው። ለምሳሌ በዚህ አመት የምንጠብቀው ምርት 23.3 ሚሊዮን ኩንታል ነው ብያለው። በትንሹ 46 ኩንታል ተገኝቷል ባለፈው አመት ዝቅተኛ ምርት አማነት ነው የነበረው። ከፍተኛ ግን እስከ 55 እስከ 56 ኩንታል በሄክታር እየተገኘ ነው ያለው ይሄ በማሽን ወቅተን ያረጋገጥ ነው ነው። ስለዚህ ከፍተኛ ምርት 55 56 ኩንታል በሄክታር እንድናገኝ ያደረጉ መሰረታዊ ነገሮች የሰራናቸው ስራዎች አሉ። እንደ ግብርና በየደረጃው ባለው አመራር በየደረጃው ባለው አርሶ አደር ድርድር የተሰሩ ስራዎች ስላሉ ነው። የመጀመሪያው ከፍተኛ የሆነ የአፈር መዳበሪያ ተሰራይቷል በዚህ አመት። እንግዲህ በባለፈው አመት ያሰራጨነው 1 ሚሊዮን ኩንታል አካባቢ ነበር። በዚህ አመት ወደ 1 ሚሊዮን 321 ሺህ ኩንታል አካባቢ ያሰራጭተናል። ጭማሪውን ስናየው ወደ 321 ሺህ ኩንታል ጭማሪ አድርገናል ማለት ነው። ይሄ የአፈር ማዳበሪያ በወቅቱ ለአርሶ አደሩ እንዲቀርብ ማድረጋችን ለምርት እድገት ከፍተኛ ቫልዩ ያለው ማለት ነው። ሌላኛው አማራጭ ኖራን ተጠቅመናል። በተለይ ከፍተኛ የአሲዳማ አፈር ችግር ያለበት ነው ዞናችን። 25% የሚጠጋው ያፈሩ በኖራ የተጠቃ ነው። ስለዚህ ይህንን መሬት በኖራ ማከም አለብን ብለን በዞናችን በዚህ አመት ከ8000 ኩንታል በላይ የሚሆን ኖራል አርሶ አደሩ ለማድረስ ጥረት አድርገናል። ሌላኛው የተሻሻሉ ምርጥ ዘሮች አርሶ አደሩ እንዲህ እንደምታዩ በክላስተር ነው ሰብሉን እያለማ ያለው። በዚህ አመት ደግሞ ለየት የሚያደርገው የበሽታ ክስተት ያን ያክል አይደለም፣ የተባይ ክስተት ያን ያክል አይደለም። ሲለፋ ሲለክም በተከረመው ሰብል በአግባቡ ወቅቶ ወደ ቤቱ ማስገባትና ቀሪውን ቤት የሚጠቀመውን ይጠቀማል። ቀሪውን ደግሞ ወደ ገበያ ለበላተኛው ሌላውን ደግሞ ወደ ኢንዳስትሪ ለፍጆታ የሚሆነው ደግሞ ወደ ኢንዳስትሪ ፍጆታ። እንግዲህ እግዚአብሔር ከፈቀደ ደግሞ ከፌዴራል መንግስት በሚያመቻቸው ስርዓት ደግሞ ትርፍ ምርት ካለ ደግሞ ወደ ውጭ ወደ ሌሎች ሀገሮች ኤክስፖርት በማድረግ የውጭ ምንዛሬ ማግኘት የምችልበት እድል ይፈጠራል ብለን አስበን እየሰራን ያለው ማለት ነው። በ2015-16 የነበረውን የማዳበሪያ ስርጭት የአቅርቦትም የስርጭትም ችግር በሚፈታ መንገድ 16-17 የምርት ዘመን ሄደናል ማለት ነው። በባለፈው አመት የምርት ዘመን በዞናችን አንድ ነጥብ አራት ሚሊዮን በላይ የአፈር ማዳበሪያ ወደ ዞኑ ገብቶ ለአርሶ አደሩ ይሰራጫል ብለን ነበር፣ በቅል የያዝ ነው። ከዚህ አኳያ አንድ ነጥብ ሶስት እና ከዚያ በላይ የሚሆን ማዳበሪያ ወደ አርሶ አደሩ እንዲሰራጭ አድርገናል። ይሄ የማዳበሪያ ቁጥር ምናልባትም ካለፉት አምስት ስድስት ዓመታት ወዲህ እንኳ የተሻለ ስርጭት አለ ከምንለው ማኳያ ሲታይ የመጀመሪያ ነው። የመጀመሪያ ነው። ከፍተኛ ቁጥር ያለው ከፍተኛ ድርሻ ያለው ማዳበሪያ አርሶ አደሩ ላይ እንዲገባ አድርገናል ማለት ነው። ማሰራጨት ብቻም ሳይሆን በተጨባጭ የተሰራጨው ማዳበሪያ በሪኮመንዴሽኑ በአሰራሩ፣ ፓኬጁን ጠብቆ በባለሙያ የቅርብ ድጋፍ ማዳበሪያው አርሶ አደሩ ላይ እንዲገባና ማሳ ከማሳው ጋር አገናኝቶ በምርታማነት እድገቱ ላይ ከፍተኛ አስተዋጽኦ እንዲያበረክት የማድረግ ስራ ተሰርቷል። በምስራቅ ጎጃም ዞን በበጋ መስኖ ስንዴ ከ16 ሺህ ሄክታር በላይ መሬት እየለማ እንደሚገኝም ከዞኑ ግብርና መምሪያ የተገኘው መረጃ ያመላክታል። ከመስኖ አኳያ በዚህ ዓመት ከ27940 ሄክታር በላይ እናለማለን ብለን እቅድ ይዘናል። ወደ 45 ሚሊዮን ኩንታል ምርት ከመሩ በተጨማሪ በዞናችን ይመረታል ብለን እቅድ አቅደናል። እንግዲህ የስንዴን ነጥለን ስናየው ከ640 ኩንታል በላይ ስንዴ እናመርታለን ከ16 ሄክታር መሬት ውስጥ ማለት ነው። ቀድሞ ዘርቶ አንደኛ ዙር ከጥቅምት ወር ጀምሮ ቀድሞ የሚደርሱ ሰብሎችን እያነሳ ወደ ስራ ያስገባና አሁን ልክ ጥር አጋማሽ ጀምሮ ስንዴውን አንስቶ ወደ ሁለተኛ ዙር መስኖ እንደሚገባ አይቷል፣ አረጋግጧል። በዚህ የተነሳ በዞናችን በዚህ አመት ያቅር ነው እቅር ተመጣጣኛው ነቅር ነው አርሶ አደሩን የሚመጥን ዞናችንን የሚመጥን እቅዳቅደን ልክ እንደ መኸሩ የበጋ መስኖ ስንዴ ንቅር ለማሳካት ከሀያሰባት ሺ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች አድርሰናል። በርካታ ቦታዎች አሉ። ውሃማ አካላት አካባቢ ያሉትን በመልሰን በመስኖ ለመሸፈንና ከአመት ሁለት ጊዜ ለማምረት ያው ምቹ ቦታዎች ስላሉ እነሱን አርሶ አደሮችን ቀድመን የቅድመ ዝግጅት ስራ እንዲሰሩ አድርገናል። አሁን ሰብሉ እንደተነሳ የሚታረሱ አሉ፣ የሚዘሩ አሉ። በተለይ ደግሞ ስንዴን አዲስ ቴክኖሎጂም ስለሆነ በጣም ውጤታማም እየሆነ የመጣ ስለሆነ እሱ ጋር እንዲዘሩ በማዳበሪያም የምርጥ ዘርም ድጋፍ እያደረግን ሞዴል አርሶ አደሮችን በተወሰነ ደረጃ እየሰራን ነው። ከዛ በተጨማሪ ሌሎች አርሶ አደሮችም ውሃ አካል ያላቸው አርሶ አደሮች ወደዚህ ስራ እየገቡ እያለሙ ያሉበት ሁኔታ ነው ያለ። እዚህ ደጋማ አካባቢዎች ላይ ይህንን እየሰራን ያለንበት ሁኔታ ነው ያለ። በቆላማ አካባቢዎች ግን የሽንኩርትና የሌሎች የጓሮ አትክልቶችን በሰፊው እየተመረተ ለዞኑ ከዚህ ከደጀን ገበያ ላይም በሰፊው በተለይ ቀይ ሽንኩርት በሰፊው እየተመረተ አርሶ አደሩ የኑሮ ደረጃውን እያሻሻለ ያለበት ደረጃን ያለን። በመስኖ በጣም ብዙ አርሶ አደሮች ተቀይረው ህይወታቸውን ያሻሻሉ አርሶ አደሮችን መፍጠር ችለናል። አርሶ አደሩ ከዓመት ሁለት ሶስት ጊዜ እንዲያመርትና ድሮ እንዲሻሻል ለማድረግ ሰፊ የሆኑ የቅድመ ዝግጅት ስራዎች ተሰርተዋል። ከማሳ መረጣ ግንዛቤ ከመፍጠር አርሶ አደሮችን ከማሰልጠን እና ወደ ተግባር ከመግባት እና ቴክኖሎጂዎችን ከማሰራጨት እና የተሻለ እንቅስቃሴ ከማድረግ አኳያ ጥቅል እንግዲህ እንደ ወረዳችን በዘንድሮ አመት፣ በተለይ በበጋ መስኖ ስንዴ ይለማል ተብሎ የተሰጠ ወደ 1400 ሄክታር የሚሆን እቅድ ተሰጥቷል። በዚህ እቅድ ውስጥ ደግሞ ወደ 1300 ሄክታር የሚሆነው ደግሞ በእርሻ ስራ እንቅስቃሴዎችና በዘር የተሸፈነበት ሁኔታ ነው። ያለ አካባቢው በተወሰነ ርቀት ውሃ የሚገኝበት በአንድ የሰብል አመት ብቻ በመኸር ብቻ ምርት ሰጥቶ መቆም የሌለበት ሁለት ጊዜ እና ሶስት ጊዜ ለማምረት የሚያስችል እድል ያለው እንደሆነ እና ይህንንም እድል ማህበረሰቡን በማስተማር ባለሙያውን በማቀናጀት አመራር ፊት ሆኖ በመምራት ምርታማነቱ ከዚህ በላይ የሚያድግበት እና አርሶ አደራችን በላቀ ደረጃ የሚጠቀምበት ሁኔታ መኖር እንዳለበት በአስተያየቱ ተሰጥተዋል። እነዚህን ወስደናል። በምርት እድገት የተመዘገበውን ውጤት ለማስቀጠልና የአካባቢውን ሰላም ለማጽናት እየተሰራ ስለመሆኑም አቶ ኑርልኝ ብርሃኑ ይገልጻሉ። ከሰላም ጋር ያሉ የጀምር ናቸው። እንቅስቃሴዎች፣ መደጋገፎች፣ መመካከሮች፣ መደማመጦች መቀጠል አለባቸው፣ መስፋት አለባቸው። ከግብአት አኳያም አቅደን ወደ ስራ ገብተናል። ከመሬት ልየታ አኳያም ለይተን አቅደን በየደረጃው ካለ አመራርና ባለሙያ ጋር ተማምነን ወረታች አውርደናል። ከህዝቡ ከአርሶ አደሩ ጋርም ንግግሮችን አድርገናል። ስልጠናዎቹን አድርገናል። በተጨባጭም ግባቶችን በእጁ እያስገባ ያለበት ሁኔታ አለ። አንበር እርሻ ወደ መካናይዜሽን ሊሸጋገር የሚያስችሉ ሁኔታዎችንም እየፈጠርን ነው። እነዚህ ተደምረው የቀጣው የመኸር ሰብል ከባለፈው የመኸር ሰብል በተሻለ ቅድመ ዝግጅት ላይ የተመሰረተ እንቅስቃሴ ውስጥ ገብተናል። አንድ ሁለተኛ፣ በግብርና የሰብል ልማት ብቻ ሳይሆን ከእንስሳት ሀብት ልማት ስራዎቻችንም ጋር ተያይዞ ጎን ለጎን ዞናችን እጅግ በጣም ፖቴንሽያልና ምቹ ከመሆኑ ጋር ተያይዞ በእንስሳት ሀብት ልማት ላይም ሰፊ የሆነ እንቅስቃሴ ውስጥ ገብተናል። የዝርያ ማሻሻል ስራዎቻችን ላይ እየሰራን ያለ ነው። እንስሳት ሀብት ልማት የመኖ እና መሰል ዝግጅቶች አካባቢ ከዩኒዮኖቹ ጋር በመነጋገር በስፋት ለመሄድ እየተንቀሳቀስ ያለንበት ነው። የእንስሳት የጤና ዘርፉ አካባቢ ላይ ያሉትን የመፈተሽ እና በዚህ ዙሪያ ያሉ ጉድለቶችን የመሙላት እና ከእንስሳት ሀብት ልማቱ የሚገኘውን ምርታማነት ከፍ የማድረግ ስራ እንዲሰራም ጭምር እየተነጋገርን ነው። ከዚሁ ጋር ተያይዞ ይሄ የሚፈጥረው የስራ እድልም ከባድ ስለሆነ የስራ እድል በግብርናው ዘርፍ ላይም ያደገ እንዲሆን እየተነጋገርን ነው ማለት ነው እና የሌማት ትሩፋት ስራዎቻችን ተቀናይተው የግብርና ስራ ሽግግር የሚያመጣ ለሽግግር ምቹ ሁኔታ የሚፈጥር ሆኖ ጭምር እንዲመራ እየተነጋገርን ያለንበት ሁኔታ ነው ያለ። ይህ በእቅዳችን በደንብ ተመላክቷል። የኢኮኖሚ ተጠቃሚነታችን እንዲረጋገጥ ለክልሉ ብሎም ለአገሪቱ አስተዋጽኦም ለማበርከት አርሶ አደሩ አጠቃላይ ማህበረሰቡም ለሰላም ዘብ ሊቆም እንደሚገባም አመላክተዋል። ጉድለቶቻችንንም ለይተን ካስቀመጥነው የምርታማነት ደረጃ ከፍ ወዳለ ደረጃ ለማድረስ የሚያስችል እቅድ አቅደናል። በጋራ ጥቅምን ለማረጋገጥ የአካባቢን ጥቅምን ለማረጋገጥ ድህነትንም ለማስወገድ ተደጋግፎ አካባቢን፣ ክልልንና ሀገርን ወደፊት ለማራመድ ሰላም ዋነኛ በመሆኑ ምክንያት ሕዝባችን የሰላም እጦት ችግር ምን እንዳስከተለበት ከምንም በላይ ይረዳዋል፣ ያውቀዋል። ይህን የተረዳውን መራርና አላስፈላጊ ድርጊት እንዲቆም ብሎ በጀመረው መልካም እንቅስቃሴ እና መንገድ መጥመም አለበት።